እናብረን እንስራ። ውሃውን በመጀመሪያ ውሃ ታፈላላችሁ። ከዛ ፈላ ውሃ ላይ ነው የምጨምሩት። እኔ ቀረስቸው፣ ከእንደገና ነው ልቀርጽ የመጣት ቀረስቸው ማለት ነው

ይላል። በመቀጠል ይሄ ዛፈር ይሄ ዛፈር አለኝ። ዝብዳ አሁን ሶስት ደቂቃ ሆኗል። ለጣናት ነው ነው

እጣ አጥበን ጨረስ። ከዛ ስኳር እንጨምራለን። ስኳር እንጨምራለ ሶስት ስኒ ይህ ግማሽ ነው ነ የሰራው። ብዙም አያስፈልግም ሰው ስለሌለ።

ስኳር እንጨምራለን።

ሶስት ስንጨምር ያለው አሁን፣ ይሄንን እስከምን እስከምን ጠብቃለሁ። እሳት ግን እንዳትቃጠሉ እዚህ ጋር ያቃጥላል፣ ስኳሩ፣ ተጠንቀቁ፣ እንዳትቃጠሉ። ወይኔ ጨሰ።

በቃ ዘይት ውስጥ ከሚያቀልጥ ድረስ እንደዚህ ነው። ቀም ስኳሩ አይቾት በጣም ያምራል ሲቀልጥ

እንደዚህ እናስቀምጠዋለን እሳቱን ቀንሰን እንደዚህ ደማቱ ማን ሰው